ጤና ይስጥልን የአሻም ተከታታዮች፣ የዛሬ አርብ መጋቢት 5 ቀን 2017 ዓ.ም እምርት የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን እርሰ ጉዳዮቹን እንጠቁማችሁ። የኢትዮጵያ የባህር በር ጥያቄ ከኤርትራ ጋር ያላትን ግንኙነት ላይ አሉታዊ ተጽዕኖ ፈጥሯል ሲሉ የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያው ተናገሩ። የአማራ ክልል መንግስት በቀዳሚነት የተኩስ አቁምና እስረኞችን እንዲለቅ ተጠየቀ። የሴቶችን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየሰራው ነው ሲል የአዲስ አበባ ሴቶች ህጻናትና ማህበራዊ ቢሮ አስታወቀ። ከውጭ የሩሲያው ፕሬዝዳንት ዩናይትድ ስቴትስ ያቀረበችውን የተኩስ አቁም ሀሳብ መቀበላቸው ተገለጸ። አስቀድመን ያስተዋወቅናችሁ እርሰ ጉዳዮቹን ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎቹን ይዘናል። እኔ ሀይለ ገብርኤል ታደሰ የዕለቱ ተረኛ ሳላፊ ነኝ። አብራችሁን ቆዩ። የኢትዮጵያ የባህር በር ጥያቄ ከኤርትራ ጋር ያላት ግንኙነት ላይ አሉታዊ ተጽዕኖ ፈጥሯል ሲሉ የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያው ተናገሩ። ኤርትራና ህወሓት ካላቸው ታሪካዊ የትግል አጋርነት አንጻር ግንኙነት ሊኖራቸው አይችልም ሲሉም አክለዋል። ብርሃን ሸቴ የኤርትራ የመረጃ ሚኒስትር የማነ ገብረ መስቀል ኤርትራ በህወሓት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም ሲሉ አስታውቀዋል። የማነ በትናንትናው እለት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሰጡትን መግለጫ ተከትለው በሰጡት ግብረ መልስ የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ነው የሚገኙት ያሉ ሲሆን ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ ተደምጠዋል። በተመሳሳይ መልኩ ርዕሰ መስተዳድር ጌታቸው ረዳ ትናንት በሰጡት መግለጫ ትግራይ ውስጥ በሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ ያሉ ሲሆን ከነዚህ ውስጥ የኤርትራ መንግስት አንዱ እንደሆነ እናውቃለን ብለዋል። አሻም የጌታቸውን መግለጫ ተከትሎ የማነ በሰጡት ምላሽ ላይ በአፍሪካ ቀንድ ስላለ ወቅታዊ ሁኔታ በዋቻሞ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑትን አበራ ሄቢስቶን አነጋግራለች። እንደ አበራ ገለጻ ኤርትራ ራሷን የቻለች ሀገር ከሆነች በኋላ በውጭ ግንኙነት መስኩ ላይ የተለየ አቋም ማራመድ ጀምራለች ብለዋል። በአንጻሩ ኢትዮጵያ በውጭ ኃይሎች ግፊት በቀይ ባህር ከነበራት ባለቤትነት እንዲትርቅ መደረጉን አብራርተዋል። ይሁን እንጂ ኤርትራ ከኢትዮጵያ ጋር የነበራትን ግንኙነት አዲሳ የነበረ ቢሆንም ኢትዮጵያ በቀጥናው ያላትን ጥቅም ለማስከበር መሞከሯ ግንኙነት ወደ ነበረበት እንዲመለስ አድርጓል ባይ ናቸው። ኤርትራ ራሷን ችላ ሀገር ሆና ከኢትዮጵያ ተገንጥላ ዛሬ ላይ እንደ ሀገር እንድትቆጠር ያደረጉ የሚራባያን ሌላ ሀያል ነገር ግን ራሷን ችላ ሀገር ከሆነች በኋላ ኤርትራ በሌላ አቅጣጫ ነው የመሰለፍ አዝማሚያ የታየው። ኢትዮጵያ በአንድ በኩል ኤርትራን ይዛ ሌላ ሀያል እነ ተዋል ና አሰብን ይዛ ታሪካዊ መብቷን ይዛ እንድትቆይ አልተፈለገም። በሚራባያን በኩል እንግዲህ ቀጠናው ላይ ያለው ኢንትሬስታቸው በጊዜው በዚህ ልክ የሚሄድላቸው አልነበረም። ከቅርብ ጊዜ ወዲህን ኤርትራ ከኢትዮጵያ ጋር ያላት ስምምነት በማለት በተለይም በሰሜኑ ጦርነት ወቅት ላይ የቀረበችበትን ሁኔታ እናያለን። ነገር ግን ኤርትራ በጊዜው የምትፈልገው ጉዳይ ኢትዮጵያ አሁንም ከሌሎች ጋር በሁለትዮሽ ግንኙነት ራሷን አጠንክራ ብሔራዊ ፍላጎቷን አሳክታ እንድትቆይ ሳይሆን ቀጠናው ላይ ኢትዮጵያ ጭምር እንድትኖር ከፍተኛ ፍላጎት ነበራቸው እና ይሄ እንግዲህ ሳይሳካ ሲቀር ተመልሶ ወደ ነበረበት ሸካራ ግንኙነት ውስጥ እንዲወጥ መሰረት ሆነዋል። አበራ የኤርትራ ኢንፎርሜሽን ሚኒስትር ያወጣው መረጃ ሁለቱ ሀገራት ያሉበት ነባራዊ ሁኔታ በግልጽ የሚያሳይ ነው ብለዋል። ከኢትዮጵያ በኩል ገብቶ የመጣው የባህር በር ጥያቄ ኤርትራ የውጭ ኃይሎችን ጭምር በመጋበዝ ቀጠናውን ወደ ግጭት እንዲያመራ እያደረገች ነው ሲሉ ተናግረዋል። ትናንት ጀምሮ ያለው መግለጫ ኤርትራ ከኢትዮጵያ ጋር ያላት ሁኔታ ሰላማዊ ግንኙነት ነው እንደነበረ ነው ብሎ ማሰቡ ወይም ጦርነት ውስጥ ለመግባት ዝግጁነቶች የሉም አሉ ብሎ ለማሰብ የሚያስችል አይነት አንደበት የሚኖር አይመስለኝም። ቀጠናው እንደምናውቀው ለም ውስብስብ ነው፣ ግን ቀጠናውን ውስብስብ እንዲሆን ከመቼውም ጊዜ በላይ ኤርትራ ትልቁን ስራ እየሰረች እንደሆነ ማወቅ ይቻላል። ከነባራዊ ሁኔታ አንፃር ኢትዮጵያ የተለያዩ ፍላጎቶችን ገፍቶ የመጡ የባህር በር ጥያቄና ታሪካዊ መብቶችን የማንሳት ነገር እንድታርፍና ነገሮችን በቸልተኝነት እንድታይ አላደረገም። ስለዚህ ኢትዮጵያን በቀጥታ የማጥቃት ወይም በቀጥታ ኢትዮጵያን የመነካሳት ነገር ወይም ጦርነት የመክፈት አቅምም ጊዜውም ችሎታውም እንደማይኖር ስለሚያውቁ ቀጠናውን በማወቅና ሌሎች ሀይሎችን በመጋበል ቀጠናው ታምሶ እንዲቆይና የግጭት ቀጠና እንዲሆን ከፍተኛ ፍላጎት እንዳላት ኤርትራ ግልጽ ነው። በዚህ ሰዓት ኤርትራ በኢትዮጵያ ውስጥ ጉዳዮች ላይ አትገባ ማለት አይቻልም በሚል ያብራሩት አበራ ሄቢሰው ከውስጥና ከውጭ ኃይሎች ጋር እየሰራች ስለመሆኗ ጠቅሰዋል። እንደ ማሳያነት ያነሱትም ከህወሀት ጋር ያለውን ወቅታዊ ሁኔታ ሲሆን ከነበራቸው የትግል አጋርነት አንጻር ግንኙነት የላቸውም ማለት ይከብዳል ብለዋል። ኢትዮጵያ በውስጥ ችግሮቿ ላይ ጣልቃ አትገባም ኤርትራ ብሎ ማሰብ የዋነት ይሆናል። ኢትዮጵያ ቀጠናው ላይ የሚታሳየው ብሔራዊ ጥቅሜ ላይ ችግር ይመጣል በሚል እና ኢትዮጵያን በቀጥታ የመጋፈጥ አቅም አለመኖሩን ስትገነዘብ ግብጽ ጋርም፣ ከሱዳን ጋር ቅርብ ጊዜ ደግሞ ሶማሊያ ከኢትዮጵያ ጋር ድርድር እስከምታደርግ ድረስ ከሶማሊያ ጋር ጭምር አልፎ ተርፎ አረብ ሀገራት ጭምር መሰናክል ሊሆኑ የሚችሉ ጥረቶችን ሲታደርግ እንደቆየች መገንዘብ ይቻላል። ኤርትራ ለምታስባቸው ለማናቸው መሰናክሎች ይጠቅሙኛል ብላ የሚታስ የሚያስገባውን ሀይል ከማቅረብ ወደ ያለ የምትሆን አይነት እንዳልሆነች አይተናል። ከህዋት ጋር አሁን አንድ ላይ ሆነው የጠላት የጠላት ወዳጅ ነው በሚል ጽንሰ ሀሳብ ኤርትራ ከህዋት ጋር ማናቸውንም ግንኙነት አታደርግም ብሎ ማሰብ አስቸጋሪ ይሆናል። ይህንን ደግሞ በህዋት በኩል አንዳንድ የማመን ጉዳዮችን እያየን ነው፣ ግንኙነት እንዳደረጉ ማለት ነው። ከድንባርም ከቋንቋም ከትግል አጋርነት ጋርም ከጊዜ ወደ ጊዜ ጥላቻ ቢኖሩ እንኳን አንድ የሚያደርገው ነገር ዜሮ ነው ብሎ ማሰብ ፍጹም የሚቻል አይደለም። ከዚህ ቀደም ቀድሞ የፌዴሪ ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ ልዩ መልእክተኛ ሙላቱ ተሾመ በአልጀዚራ ላይ ባሰፈሩ ጽሁፍ በአፍሪካ ቀንድ በኤርትራ መንግስት ጠንሳሽነት የሚጀመር ግጭት ሊኖር እንደሚችል መጠቆማቸው አይዘነጋም። ሙላቱ ዓለም አቀፉ ማህበረሰብ በኢሳይያስ አፈወርቂ መንግስት ላይ ዲፕሎማሲያዊ ጫና በማድረግ ሊፈጠር የሚችለውን ጦርነት ማስቆም እንደሚገባ በጽሁፋቸው ማሳሰባቸውም እንዲሁ የሚረሳ አይደለም። የአማራ ክልል መንግስት በቀዳሚነት የተኩስ አቁምና እስረኞችን እንዲለቅ ተጠየቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትናንትና ዕለት መጋቢት አራት ቀን 2017 ዓም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደር እንዲሁም ሌሎች የስራ ኃላፊዎች ጋር ውይይት ማድረጉን አሻም ከኮሚሽኑ ይፋዊ ማህበራዊ ትስስር ገጹ ተመልክታለች። በዋና ኮሚሽነር መስፍን አርአያ የተመራው ኮሚሽኑ በክልሉ ተገኝቶ በአጀንዳ ማሰባሰብ እንዲሁም የምክክር መድረክ ለማካሄድ በሚያስችሉ ሁኔታዎች ላይ ከክልሉ መንግስት ጋር ለመነጋገር እንደሆነ ተመላክቷል። በውይይቱ ለርዕሰ መስተዳደሩ እንዲሁም ለክልሉ የተለያዩ አመራሮች የኮሚሽኑ የእስካሁን ስራዎች ቀርበው ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ እንዲኖራቸው ተደርጓል ተብሏል። በክልሉ በነበረው አለመረጋጋት ኮሚሽኑ የተለያዩ እንቅስቃሴዎችን ለማድረግ አዳጋች እንደሆነበት መግለጹ የሚታወስ ሲሆን፣ ኮሚሽኑ በክልሉ የቅርብ ጊዜ ስራ እቅዶቹን ገልጾ ከእነዚህም መካከል በአማራ ክልል የአጀንዳ ጌታ የምክክር ምዕራፍ ማካሄድ ስለመሆኑ ለክልሉ አመራሮች ያሳውቋል። በክልሉ ታጥቆ የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለው የሰላም ጥሪ ጥረት ያደነቀው ኮሚሽኑ አሁንም መስራት አለባቸው ያላቸውን ስራዎች ጠቁሟል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲቻል በማንኛውም አካባቢ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ጠይቋል። ኮሚሽኑ የፌዴራል መንግስትም ቢሆን በክልሉ ላይ ያሉ ግጭት ቆሞ አስቸኳይ የምክክር ሁኔታ እንዲኖር ተኩስ አቁም ያለው ብሎ እንዲያውጅና ቀዳሚ እርምጃ እንዲወስድ አጽንኦት ሰጡ ጠይቋል። ኮሚሽኑ መልእክቱ በክልሉ ርዕሰ መስተዳድር ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው በክልሉ የሚካሄደውን የምክክር መድረክ እንዲሳካም ድጋፉን አጠናክሮ እንደሚቀጥል አረጋግጠዋል ሲል ኮሚሽኑ ላቀረባቸው ጥያቄዎች ተገቢው ትኩረት እንደሚሰጥ አስታውቋል ሲል አስፍሯል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ የፕሪቶሪያው የሰላም ስምምነት እንዳይተገበር እንቅፋት ነው ሲሉ የውጭ ጉዳይ ሚኒስቴሩ ፈረጁ። የውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ በደብረጽዮን የሚመራው የህወሓት አንጃ የሰላም ስምምነቱ ተግባራዊ እንዳይሆን እንቅፋት እየሆነ ነው ሲሉ በዛሬው እለት መናገራቸውን አሻም ሰምታለች። በሚኒስትሩና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በክልሉ ወቅታዊ ሁኔታ ላይ ማዕከሉን ያደረገ ውይይት መቀመጫቸውን በአዲስ አበባ ካደረጉ የዲፕሎማሲ ማህበረሰብ ጋር የተካሄደ ሲሆን በደብረጽዮን የሚመራው የህወሓት አንጃ ስምምነ ሁለቱ ሙሉ ለሙሉ እንዳይተገበር እንቅፋት እየፈጠረ ስለመሆኑ ተነስቷል። ምርጫ ቦርድ ፓርቲው ጠቅላላ ጉባኤውን እንዲያካሂድ ቢጠይቅም በቦርዱ የተሰጠውን መመሪያ እንዳልተቀበለው የተናገሩት ሚኒስትሩ የፌዴራል መንግስት የፕሪቶሪያው ስምምነት እንዲተገበር እየሰራ መሆኑን አንስተው አብራርተዋል። የፌዴራሉ መንግስት የክልሉን ሁኔታ በጥሞና እየተከታተለ ስለመሆኑ አንስተው ዓለም አቀፉ የዲፕሎማቲክ ማህበረሰብ አስፈላጊ በሚል የገለጹትን እገዛ እንዲያደርግም ጥሪ አቅርበዋል። በተመሳሳይ መልኩ በትግራይ ወቅታዊ የጸጥታ ሁኔታ ማብራሪያ የሰጡት ርዕሰ መስተዳድር ጌታቸው ረዳ የህወሓት አንጃ የክልሉ ጊዜያዊ አስተዳደ የመንግስት ስራውን እንዳይሰራ የዕለት ተዕለት እክል እየፈጠረ ስለመሆኑ ተናግረዋል። በመሆኑም የፌዴራሉ መንግስትና ዓለም አቀፉ ማህበረሰብ ለክልሉ ሰላም ግንባታ የበኩላቸውን አስተዋጽኦ እንዲያበረክቱ መጠየቃቸውን ያገኘችው መረጃ ያመላክታል። አሻም ይህ ዘገባ እስከጠናከረበት ጊዜ ድረስ በጉዳዩ ላይ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት የሰጠው ምላሽ አልተመለከተችም። በተመሳሳይ በትናንትናው እለት የጊዜያዊ መስተዳድሩ ፕሬዚዳንት ጌታቸው ረዳ በአዲስ አበባ ለሚገኙ መገናኛ ብዙሀን መግለጫ መስጠታቸውን አሻም በታደመችበት እየተከታተለች መዘገቧ ይታወቃል። የሴቶችን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየሰራው ነው ሲል የአዲስ አበባ ሴቶች ህፃናትና ማህበራዊ ቢሮ አስታወቀ። ቢሮው በዛሬው እለት የሴቶችን ኢኮኖሚያዊና ማህበራዊ ተጠቃሚነት ለማረጋገጥ የሚዲያ ድርሻም ከፍተኛ ነው በሚል ለሚዲያ አካላት የግንዛቤና የምክክር መድረክ አካሂዷል። ፍራውል ኃይሉ። የአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ ቢሮ የሴቶችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፎ ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ መሆኑን በዛሬ ዕለት ባደረገው የመድረክ ውይይት አስታውቋል። ቢሮ በተለይ ሴቶችን፣ ህጻናትን፣ አረጋውያንና አካል ጉዳተኞችን ማዕከል ያደረጉ ትላልቅ ፕሮጀክቶችን በመንደፍ እየተሰሩ መሆኑን ያነሱት የአዲስ አበባ ከተማ አስተዳደር የሴቶችና ህጻናት ማህበራዊ ቢሮ ኃላፊ አማካሪ የሆኑት ታደለ ደመኮ በተለይ በከተማ ለማስተዳደር የሚከናወኑ ከተማዋን ምቹ ውብና ጽዱ የማድረግ ስራዎች ላይ እነዚህ የማህበረሰብ ክፍሎችን ማዕከል ተደርገው እየተከናወኑ መሆኑን ለአሻም ተናግረዋል። በከተማዋ እየተከናወኑ ያሉ አጠቃላይ የስራ እድል የመፍጠር ስራዎች መካከል ከግማሽ በመቶ በላይ የሚሆኑት ለሴቶች የተፈጠሩ የስራ እድሎች መሆኑንም አማካሪው አንስተዋል። ተውታኮር ፕሮጀክቶቻችን አብዛኞቹ ሴቶች ላይ ትኩረት እያደረገ ነው እየሰራ ያለው ባለፉት ስድስት ወራት አጠቃላይ በከተማ ደረጃ ከ140ሺ በላይ የስራ እድል ከተፈጠረው ውስጥ ከዚ 52 ፐርሰንቱ ሴቶች ናቸው። ሴቶች በተለያዩ ቦታዎች ላይ ተሳትፏቸው እያደጋ ነው የመጣው። በአመራር አካባቢ ቢታዩ ቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች፣ ኤጀንሲ ኃላፊዎች፣ ተቋም ኃላፊዎች፣ ምክትል ኃላፊዎች በክፍለከተማ ከተማ ደረጃ ከ45 ፐርሰንት በላዩ የስራ አስፈጻሚዎች ሴቶች ናቸው። እነዚህ ቀደም ሲል ስለ ሴቶች አይችሉም የሚለውን ትርክት የሚቀይር ስራ ነው እየተሰራ ያለውና አጠቃላይ ሴቶች ይችላሉ የሚለውን ማሳያ የሚሆኑ ስራዎች በአዲስ አበባ ከተማ በክብርት ከንቲባ ኢኒሽቲቭ የሚሰሩ ትላልቅ ስራዎች አሉ። አማካሪው በከተማዋ ተሰርቷል ያሏቸውን ስራዎች በመዘርዘር በእነዚህ ቦታዎችም ከሁለት ሺ በላይ የሚሆኑ ሴቶች ተቀጥረው እየሰሩ እንደሚገኙም ተናግረዋል። ከተማ አስተዳደራችን እንደ ቢሮ ከሴቶች አንጻር በጣም ትላልቅ ስራዎችን እንሰራለን። አሁን እንዳያችሁት ብዙ እንጀራ ፋብሪካዎች ለምሳሌ የለሚ ኩራን እና የጉለሌን እንጀራ ፋብሪካ ቢታነሱ እዛ ሁለቱም ላይ ከ1000 በላይ የሆኑ ሴቶች የስራ እድል የተፈጠረላቸው ትስስር የተፈጠረላቸው እነዚህ በዋናነት የሚጠቀሱ ናቸው። በኮሪደር ልማቱ ደግሞ በተለያየ አጋጣሚ የተነሱ የሴትዮቶቻችን አሁን ገላንጉራ ከተማ ላይ ቢታዩት በሚገርም ሁኔታ የነሱ ተሳትፎ ሊረጋገጥ በሚችል መልክ ስራ ቦታቸውን አስተካክለን ልዩ ከተማ ተፈጥሮ እየተሰራ ያለበትም ሁኔታ አንዱ ማሳያ ነው። በተለይም የሴቶችን ጥቃት አስቀድሞ በመከላከል ስራው ላይ የመገናኛ ብዙሃን ሚና ከፍተኛ መሆኑን ያነሱት አማካሪው የጤናውን ዘርፍ ጨምሮ ከተለያዩ አካላት ጋር በመተባበር የተለያዩ ስራዎች እየተሰሩ መሆኑንም ጠቁመዋል። የሆነች ነገር ስትከሰት ያን ነገር ይዞ ከመውጣት ይልቅ ቀድሞ ግንዛቤ መፍጠር ላይ ሚዲያ ከጎናችን ቆሞ መስራት አለበት። ይሄ ብቻ አይደለም፣ በይዚ ለጥቃት የሚያበቁ ነገሮች ምንድን ናቸው? ሴቷ ቤት መዋሏ ነው። ቤት እንዳትውል የማድረግ ማንም ሴት ቤት ውስጥ መቅረት የትኛውም ሴት ቤት ውስጥ መቅረት የለባት፣ መውጣት አለባት፣ በተለያየ ምክንያት መውጣት አለባት በሚል በትምህርት በጤና በይዚ ከጤና ጋር በጣም ሰፋፊ ስራዎች ነው እየሰራ ነው ያለ ነው ጤና ቢሮ። በዚህ አጋጣሚ ላመሰግነው ፈልጋለሁ። አሻም ያነጋገረቻቸው በቢ ሮ የሴቶች ማብቃትና ተጠቃሚነት ዳይሬክተር ስፍራሽ አልማው የሴቶች ተሳትፎን ከፍ ለማድረግ እየተሰራ መሆኑን አንስተው በዚህም ዘርፍ የመገናኛ ብዙኃን ሚና ከፍተኛ መሆኑንም ጠቁመዋል። ሴቶችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፎ ከፍ ለማድረግ የሚሰራ ቢሮ ነው። ቢሮው ይሄን ሲሰራ ብቻውን አይደለም የሚሰራው ከተለያዩ ባለድርሻ አካላት ጋር ነው የሚሰራውና ሚዲያው ደግሞ ቢሮ የሚሰራቸውን ተግባራት አይቶ ያለበትን ደረጃ አይቶ ያለበትን ሁኔታ አይቶ በሚዲያ በኩል ደግሞ እዚው ሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ አገልግሎት ማሳደግ ላይ በጋራ እንዲሰራ ውይይት ለማድረግ ነው የዛሬው መድረክ አላማ። የአዲስ አበባ ከተማ አስተዳደር ሴቶችና ሕጻናት ማህበራዊ ጉዳይ ቢሮ ሴቶችን በኢኮኖሚያዊና ማህበራዊ ዘርፍ ተጠቃሚ ከማድረግ ባሻገር የአመለካከትና የክህሎት የማሳደግ ስራ እንደሚሰራ በመድረኩ ተገልጿል። ጥቃቅንና አነስተኛ ኢንተርፕራይዞች በተደረገላቸው ድጋፍ ውጤታማ መሆናቸውን ገለጹ። የዓለም ምግብ ፕሮግራምና ኬር ዴንማርክ ከሌሎች ባለድርሻ አካላት ጋር በመሆን ባዘጋጁት ውድድር አሸናፊ የሆኑ ተወዳዳሪዎች ያገኟቸውን ጥቅሞች አስረድተዋል። ተጨማሪ አለን። የዓለም ምግብ ፕሮግራም ከኬር ዴንማርክና ከሌሎች አጋር አካላት ጋር በመሆን ባዘጋጀው ትኩረታቸውን በአካባቢ ጥበቃ ላይ ያደረጉ የዝቅተኛና መካከለኛ ስራ ፈጣሪዎችን በማወዳደር ለአሸናፊዎች የተለያዩ ድጋፎችን አድርጓል። በውድድሩም 143 ገደማ ተወዳዳሪዎች የነበሩ ሲሆን በአሸናፊነት ስድስት ያህሉ መመረጣቸው ተገልጿል። ሀገር በቀል የሆኑ ዝቅተኛና መካከለኛ ኢንተርፕራይዞችን ድጋፍ በማድረግ የተለያዩ ችግር ፈቺ ስራዎችን እንዲሰሩ የሚያደርጉ ፕሮጀክቶች ያስመዘገቧቸው ውጤቶችንም አቅርበዋል። ከእነዚህም ውስጥ ምርጥ ዘር የማምረትና ማቀነባበር ድርጅት መስራች ዮናስ ተሾመ በዚህ ፕሮግራም ከነበሩ በርካታ ተወዳዳሪዎች መሃል ተመርጠው አሸናፊ መሆን መቻላቸውን አንስተዋል። ፕሮግራሙ ያው ኢግናይት ኢኖቬሽን ክላይሜት ቻለንጅ ነው እና ምንድነው ነው ስራ ፈጣሪዎችን አወዳድሮ ክላይሜት ላይ እና የምርታማነት ጋር የሚሰሩ ቢዝነሶችን አወዳድሮ አዋርድ ለማድረግ ነው ተጀመረው የነበረ እንደዛ ነው። ስለዚህ ውድድሩን ያው ካሉት ተወዳዳሪዎች አሸንፈን እንደ ድርጅት ያው አሁን ላይ የድርጅቱ አካል ሆነን ማለት ነው። በተጨማሪም በስራቸው እስካሁን በርካታ አርሶ አደሮች ተጠቃሚ ማድረጋቸውንና በዚህም አርሶ አደሮቹ በጊዜ ያመረቱትን ተረካቢ እንዲያገኙ ማድረግን ጨምሮ ቀደም ብለው የዘር ብዜት እንዲደርሳቸው ማድረግ መቻላቸውን ገልጸው በስራቸው ዘጠኝ ያህል ለሚደርሱ ሰራተኞች የስራ ዕድል መፍጠር መቻላቸውን ተናግረዋል። እኛ የመጣ ነው የምርጥ ዘርዝራ የምርጥ ዘር ማምረስ ስራ ማቀነባበርና ማከፋፈል ነው። ከአርሶአደሩ አደሩ ጋር በመስራት ነው። ይህ ምንድን ነው? አማራ ክልል ላይ ቡሬ ዙሪያ አካባቢ የአርሶ አደር ጋር በመቀናጀት የዘር ብዜት ስራ እናከናውናለን። ይህ በተለየ መንገድ አርሶ አደሩን ተጠቃሚ የሚያደርግ ነው። አርሶ አደሩ ኖርማል ከሚሰራው የእርሻ ስራ ይሄኛው ለየት ያለ ነው፣ ቴክኖሎጂ ነው። ስለዚህ ለሰፊው አርሶ አደር ክልሉ ላይ ለሚኖር አርሶ አደር ዘር የሚያቀርብበት ሲስተም ነው። ይህን ሲስተም ይዘን አሸናፊ ሆነናል። ስለዚህ ካሸነፍን በኋላ ያው ከድርጅቱ አንዳንድ ድጋፎች ተደርገውልናል። አርሶአደሩን በትሬኒንግ ለማብቃት አርሶአደሩን ለመደገፍ የሚያስችሉ ትሬኒንጎችን ሰጠናል። ከዛ ውጭ ደግሞ አርሶአደሩ በወቅቱ ዘር ያመረተውን ዘር በወቅቱ እንዲነሳለት ያለ መጉላላት እንዲነሳለት በወቅቱ ዘሩን አንስተንለታል። ማለት ያው አርሶአደሩ ቶሎ ተጠቃሚ ይሆናል የሚል ነው። ሌሎች የዚህ እድል ተጠቃሚ ከሆኑት መካከል የዱብቲ ዶሮ እርባታና አቅራቢ እንዲሁም የዶህር አረንጓዴ ልማት ማህበር ድጋፉ ከተደረገላቸው በኋላ ይጎርላቸው የነበሩትን ማሟላት መቻላቸውን፣ እንዲሁም ምርታቸውንና የማምረት አቅማቸውን ማሳደግ መቻላቸውን የማህበሮቹ ተወካዮች ተናግረዋል። የእኛ ስራ በፊት አንዳንድ ብዙ ነገሮች የጎሉት ነበርና ከዛ አንጻር ለምሳሌ ዶሮ በራመቶ አካባቢ ነው የነበረን እንደዚሁ ደግሞ እርድ በወር ሰማኒያ አካባቢ ነበር ያውም ትእዛዝ ሲኖረን ነበር የምናርደው። ትእዛዝ እያለ ግን እኛ ዶሮዎችን እንትን ማድረግ ሼድ ምናምን ባለመኖራችን በተለያየ ምክንያት እንደዛ አይነት ችግሮች ይገጥሙ ነበር። ከኢግናይት በፊት ከዚህ ውድድር ላይ ከመሳተፋችን በፊት ሰመራ፣ ዱብቲ፣ ሎጊያ የሚባሉ በ20 ኪሎ ሜትር ራዲስ ውስጥ ያሉ ከተሞች አሉ እና ማርኬቱ እያለን በተለይ ዲማንዱ ፍላጎቱ እያለ የእኛ እንትን ማቅረብ በማይችልበት ደረጃ በተወሰነ አይነት ደረጃ ላይ ነው የነበረው። ከዚህ ከኢግናይት በኋላ ግን በከፍተኛ ሁኔታ በአንድ አምስተኛ በአምስት አራተኛ አይነት ጭማሬ ለምሳሌ 350 አካባቢ ዶሮዎች የነበሩ በፊት አሁን ላይ ወደ 1800 ዶሮዎች አድገናል። በፊት በወር 80 አካባቢ ዶሮ እናርድ የነበረው አሁን ከ320 3 ላነሰ በወር እናርዳለን። በጣም ትልቅ አቅምን የፈጠር ነው። ትልቅ አቅምን የፈጠር ነው። አሁን አካባቢ አንዱ መሰረታዊ ችግር ውሃ ነው። ትሮፒካል የአየር ጸባዩ ሞቃታማ እንደምንመጠር ከፍተኛ የውሃ ችግር አለ። እኛ በተለይ ደግሞ የማህበር የተመሰረተበት አካባቢ ላይ የተመሰረት ነው። በቧንቧ ውሃ በከተማ መጠጥ ውሃ ላይ ነበረ እና እዛ ላይ ብዙ ስራ ሰርተናል። ብዙ ነገር ትማለት ችለናል አሁን ከዚህኛው በኋላ ግን የራሳችንን ጉድጓድ ወደ ማስቆፈር ኢቨን ሁለት ጉድጓድ ያው እርግጥ በዚህ በዜናችን ልማት ብቻ አይደለም መንግስትም ትብብር ታክሎበት ሁለት ጉድጓዶችን መቆፈር ችለናል። ከአንድ ሄክታር ወደ ሶስት ነጥብ አምስት ሄክታር ወደ ማልማት ከፍ ብለናል። በመጨረሻም ድርጅቶቹ በቀጣይ ማድረግ ለሚፈልጉትና መተግበር ለሚፈልጓቸው እቅዶች የመስሪያ ቦታ ማስፋፊያን ጨምሮ የተለያዩ ድጋፍ ቢደረግላቸው የተሻለ ማምረትና ውጤታማ መሆን እንደሚችሉ ገልጸዋል። ለለቱ የያዝናቸው ዜናዎችን ከመቋጨታችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። የኢትዮጵያ የባህር በር ጥያቄ ከኤርትራ ጋር ያላትን ግንኙነት ላይ አሉታዊ ተጽዕኖ ፈጥሯል ሲሉ የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያው ተናገሩ። የአማራ ክልል መንግስት በቀዳሚነት የተኩስ አቁምና እስረኞችን እንዲለቅ ተጠየቀ። የሴቶችን ማኅበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ እየሰራው ነው ሲል የአዲስ አበባ ሴቶች ሕፃናትና ማኅበራዊ ቢሮ አስታወቀ። ከውጭ የሩሲያው ፕሬዝዳንት ዩናይትድ ስቴትስ ያቀረበችውን የተኩስ አቁም ሀሳብ መቀበላቸው ተገለጸ። ለዛሬ አርብ መጋቢት አምስት ቀን 2017 ዓ ም የያዝናቸው ዜናዎች ተጠናቅቀዋል። ተከታተላችሁን አመሰገንን። እኔ ኃይለ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስ ዜናዎችንና ወቅታዊ መረጃዎችን ለማግኘት በሁሉም ማህበራዊ ትስስር ገጾቻችን ማለትም በዩትዩብ ፌስቡክ፣ ቲክቶክ እና ቴሌግራም ገጾቻችንን ሰብስክራይብ፣ ላይክ እና ፎሎ በማድረግ ማግኘት እንደምትችሉ እየጠቆምን ከወዲሁ ተሰናበትን። አሻም ለሁላችን